በባህሪዋ ከላይ ስትታይ ልዩ የሆነ ነጭ የሆነ ፀዳ የሆነ ልባስ ወይም ደግሞ ሽፋን ወይም ደግሞ ልዩ የሆነ ላባ ያላት የአዕዋፍ ዘር አንስቃይ ሁሉ የምናስብበት ሳምንት ነው ስንል፣ ህማሙን ትንሽ አድርገው የሚቆጥሩ ብዙዎች አሉ። ዛሬ ምናልባት እንድናወራበት፣ እንድንነጋገርበት ያሰብኩት የብዙዎችም ደግሞ ጥያቄ ሆነው ወደ እኔ ከሚመጡት ጥያቄዎች ውስጥ አንዱ ለምሳሌ ያህል በዚህ በማቴዎስ ወንጌል ምዕራፍ 27 ላይ የሚገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ አምላኬ አምላኬ ስለምን ተውከኝ ብሎ ተናግሯል። እንዲህ ብሎ ደግሞ ከተናገረ እርሱ አምላክ አይደለ ወይ? እንዴት ይህንን ቃል ሊያወጣና ሊናገር ይችላል? የሚሉ ብዙ ጥያቄዎች ከብዙ ሰዎች ይመጣሉ። ስለዚህ ይህንን ርዕስ ለመመልከት እንሞክራለን። ሰላም፣ እንዴት አላችሁ? አሜን። ምስጋና የባህሪ ገንዘብ የሆነው አምላካችን መድኃኒታችን ልዑል እግዚአብሔር የተመሰገነ የተከበረ ይሁን። እንደምናውቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ያለንበት ሳምንት ሰሞነ ሕማማት እየተባለ የሚጠራ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ሕመም የምናስብበት ለእኛ ሲል የታመመውን ሕመም የሆነበትን ነገር ሁሉ የምናስብበት ነው። ምናልባት ብዙዎች እንደሚሉት ወይም ደግሞ ምናልባት ብዙዎች እንደሚያስቡት ጌታችን መድኃኒታችን ኢየሱስ ክርስቶስ የታመመውን ሕማም የደረሰበትን ስቃይ ሁሉ የምናስብበት ሳምንት ነው ስንል ህማሙን ትንሽ አድርገው የሚቆጥሩ ብዙዎች አሉ። ነገር ግን ይሄ ህማም እጅግ በጣም ከፍ ያለ ህማም ነው። ይሄ ህማም እያንዳንዱ አንድ ሰው ላይ አንዱ ብቻ ቢደርስ ሊገል የሚችል ወይም ደግሞ ህማሙ ከፍ ብሎ ደርሶ ነፍስን እስከ ማሳጣት የሚደርስ የሆነ አይነት በሽታ ነው። ለዚህም እንደውም ሊቃውንተ ቤተክርስቲያን ከአስራ ሦስቱ 13ቱ ህማማተ መስቀል ውስጥ ሶስቱን መጨመር አያስፈልግም ወይም ደግሞ ልንጨምራቸው የሚገባ አይደሉም። ምናልባት እንደ ንዑሳን አድርገን ልናነሳቸው የሚችሉ ነው ብለው ራሱ አንዳንዶቹ ህማም እስከ መሞት፣ እስከ መውደቅ፣ እስከ መጥፋት የሚያደርሱ አይደሉም ብለው ለምሳሌ እንደ ጽርፈተ አይሁድ ያሉትን ወሪቀ ምራቅ ያሉትን፣ እርግዘተ ገቦው ደግሞ ያሉትን እነዚህን አይነት ህማሞችን ከነዛ ልንደምራቸው የሚገባ አይደሉም። አንድ ሰው ቢሰደብ ምናልባት ሊያዝን ይችላል። ምናልባት ደግሞ መጥፎ የሆኑ ስሜቶች ሊሰሙት ይችላሉ። ግን ህማሙ ደግሞ እስከ ሞት ሊያደርሰው አይችልም። ስለዚህ ጽርፈት አይሁድም ደግሞ ልክ እንደዚሁ ነው፣ የአይሁድ ጽርፈት ነው። ወሪቀ ምራቅንም ደግሞ ብንመለከት አንድ ሰው ቢተፋበት ምናልባት ምራቁን ተከትሎ ሊያዝን ይችላል። እሱን ተከትሎ ደግሞ የሚመጡ የቆዳ በሽታዎች ቢኖሩ እሱ ሊይዘው ይችላል። እንዲሁ ደግሞ እርግዘተ ገቦንም ደግሞ ብንመለከት ጎኑን የወጉት መሞቱን ለማረጋገጥ ከሞተ በኋላ ስለሆነ አንድ ሰው ደግሞ ከሞተ በኋላ ምንም ሊያደርጉት ህማም ሊሰማው አይችልም። ስለዚህ ከነዚህ ሁሉ ግን ሌሎቹ አስራ ሦስቱ ህማማት በሙሉ ከመሬት ላይ ሲያጋጩት የነበሩት እርሱን ደግሞ በቅንዋት ላይ ሲያወሩት የነበሩት፣ በጭንካራት ሲወጉት የነበሩት ያሳደሩበት እያንዳንዱ ህማም ግን በራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ደረሱትን አንዱ አንድ ሰው ሊገል የሚችል አይነት ህማም ነው። ስለዚህ ይህንን የመሰሉ ትልልቅ የሆኑ ህማሞችን የምናስብበት ሳምንት ስለሆነ እጅግ በጣም ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ መታመሙን የምናስታውስበት ሳምንት ስለሆነ ይህ ሳምንት በቤተክርስቲያናችን ይህንን ህማማቶች የሚወሳበት ሳምንት ነው ማለት ነው። ስለዚህ በዚህ ሳምንት ላይ ስንገኝ እንደ ክርስቲያን ልናሳልፋቸው የሚገቡት ቤተክርስቲያናችን ያስተማረችን የጸሎት የስግደት እንዲሁ ደግሞ አምላካችንን የምንጠራበት ከእርሱ ጋር የምንቀርብበት ትላንትና የፈጸመውን ትላንት ያደረገውን ይህንን ልዩ ቃል ኪዳን ለእኛም ደግሞ እንዲያደርግልን የምንማለድበት የምንጠይቅበት ጊዜ ነው ማለት ነው። ስለዚህ በዚህ ሰዓት ላይ ሳለን ሙሉ ሀሳባችን ሊሆን የሚገባው ሙሉ ትኩረታችን ሊሆን የሚገባው ወደዚህ ወደ አምላካችን ነው ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አስራ ሶስት የሚሆኑ ከባባድ የሚሆኑ አይነት ህማሞችን በመስቀል ላይ ተቀብሏል። እነዚህን ግን የምንለው ዋና ዋና አድርገን አውጥተን ነው እንጂ ብዙ ህማሞችን ብዙ ስቃዮችን እንደተቀበለ መጽሐፍት ይነግሩናል። የነበረን ታሪክ እንዲሁም ደግሞ ቤተክርስቲያን የምታስረዳ የክርስቶስ ህማሞች ላይ የምናገኛቸው ልዩ ልዩ ህመሞች አሉ ማለት ነው። ስለዚህ እነዚህን ህማሞች በዚህ የህማማት ሳምንት ላይ በይወልጡኑ የምናስታውስበት የምናወጋበት ጊዜ ነው። እንዲሁ ደግሞ ይህንን ስንል ዛሬ ምናልባት እንድናወራበት እንድንነጋገርበት ያሰብኩት የብዙዎችም ደግሞ ጥያቄ ሆነው ወደ እኔ ከሚመጡት ጥያቄዎች ውስጥ አንዱ ለምሳሌ ያህል በዚህ በማቴዎስ ወንጌል ምዕራፍ 27 ላይ የሚገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ አምላኬ አምላኬ ስለምን ተውከኝ ብሎ ተናግሯል። እንዲህ ብሎ ደግሞ ከተናገረ እርሱ አምላክ አይደለ ወይ? እንዴት ይህንን ቃል ሊያወጣና ሊናገር ይችላል? የሚሉ ብዙ ጥያቄዎች ከብዙ ሰዎች ይመጣሉ። ስለዚህ ይህንን ርዕስ ለመመልከት እንሞክራለን። ይህንን ቃል በዚህ በማቴዎስ ወንጌል ምዕራፍ 27 ላይ እናገኘዋለን። በዚህ በማቴዎስ ወንጌል ምዕራፍ 27 ላይ የምናገኘው ቃል ነው። አምላኬ አምላኬ ለምን ተውከኝ የሚለውን ቃል እናገኛለን። እንግዲህ በአጠቃላይ ቅድም ሕማማቶቹን ወይም ደግሞ ሕመሞቹን ከፍለን እንደተመለከትናቸው እንዳሰብናቸው እንዲሁ ደግሞ የጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተናገራቸው ቃላቶች በመስቀል ላይ የተናገራቸው ሰባት ደግሞ ልዩ ልዩ የሆኑ ቃላቶች አሉ። ስለዚህ ከነዚህ ቃላቶች ውስጥ አንዱ አምላኬ አምላኬ ለምን ተውከኝ የሚለው ቃል ነው ማለት ነው። ይህንን ቃል በራሱ ሲመለከቱት እንደራሱ ራሱ ትርጓሜ ከሰጡት ሊያጠፋ የሚችል ትርጓሜ በራሱ ደግሞ ህማምን ሊፈጥር የሚችል አይነት ቃል ናት። ስለዚህ ጌታችን ለምንድን ነው ይህንን ቃል የተጠቀመው? ለምንድን ነው አምላኬ አምላኬ ለምን ተውከኝ አለ? በምድር ላይ በሚሄድበት ሰዓት የአብን ፈቃድ ከራሱ ጋር እያደረገ ወይም ደግሞ የአብና የወልድ ፈቃድ አንድ እንደሆነ ሲመሰክር ነበረ። ታዲያ አሁን ደግሞ ለምን እርዳታን ፈለገ? ትናንትና ሸክማቸው የበዛባቸው ሰዎች እንዲቀልላቸው ወደ እኔ መምጣት አለባቸው ሲል የነበረው አምላክ ስለምን በመስቀል ላይ ዋለ? ትናንትና ሕመም ያለባቸው በምድር ላይ ደግሞ እየተሰቃዩ ያሉት ወደ እኔ ይምጡ ይፈወሳሉ፣ ይነጻሉ፣ ከሕመማቸው ደግሞ ያስታግሳሉ ሲል የነበረ አምላክ አሁን ደግሞ ሕማምን ለምን ተቀበለ? እሱ ደግሞ ሲገርመን በመስቀል ላይ ሆኖ እርዳታን ፍለጋ እንዲህ አይነት ድምጾችን አሰማ። ስለዚህ ይህ ደግሞ እንዴት ነው ብለው የሚጠይቁ ብዙዎች አሉ እና ይህንን ነገር ለመመልከት እንሞክር። እንግዲህ ይህንን ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ የተናገረበት አንዱ ምክንያት እና የመጀመሪያው አብነት ሊሆነን ብዙ ምክንያቶች ቢኖሩም ግን ጠቅልል አድርገን ሶስት ምክንያቶችን ለማየት እንሞክራለን። የመጀመሪያው ነገር አብነትን ሊሆነን፣ ምሳሌ ሊሆነን ይህን ቃል ተናግሯል። በመዋለ ስጋዌ ላይ በምናስብበት ሰዓት ላይ እኛ ልንፈጽማቸው የሚገቡትን ልክ እንደ ጸሎት ያሉትን ልክ ደግሞ እንደ ጥምቀት ያሉትን ልዩ ልዩ ምግባራት ምጽዋቱን፣ ሌላውን ሰዎች ደግሞ የምንደርስበት የምንሰጠው ገንዘብ ሀብት ባይኖረን እንኳን በቃላት በማጽናናት ከነሱ አጠገብ ልንሆን እንደሚገባ አንድ ኃጢአተኛ ቢኖር ደግሞ ኃጢአቱን ጠልተን ግን ደግሞ ኃጢአተኛውን መውደድ እንዳለብን አይነት የሆኑ ልዩ ልዩ ትምህርቶችን አስተምሮናል፣ መክሮናል። ስለዚህ አሁንም አምላኬ አምላኬ ለምን ተውከኝ የሚለውን ቃል ስለምን ተናገረው ተብሎ ቢጠየቅ አንዱና ትልቁ ነገር ምሳሌነቱ ነው ይሉናል ሊቃውንት። ለምንድን ነው ከተባለ እርሱ ቅዱስ እንደሆነ እኛም ደግሞ ቅዱስ እንድንሆን እንዳስከተለ እንዲሁ ደግሞ ልዩ ልዩ የሆኑ ምሳሌዎችን ልዩ ልዩ ደግሞ የሆኑ አብነቶችን አስቀርቶልን አልፏል ብለው ሐዋርያት እንደሰበኩት ልክ እንደዚሁ አብነት ሊሆነን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህችን ቃል ተናገረ። እንግዲህ ይህ ትልቅ የሆነ አብነት የሆነ ቃል ነው ትልቅ የሆነ ምሳሌ የሆነ ቃል ነው። ብዙዎቻችን በሕይወታችን የሕይወት መጨለም ሲገጥመን ከእግዚአብሔር ጋር እንደተለያየን ሲሰማን፣ እግዚአብሔርማ እኔን ዝም ብሎኛል፣ እግዚአብሔርማ እኔን ትቶኛል ብለን ሌላ የሆኑ አይነት አማልክቶችን ለማምለክ የምንሄድባቸው ብዙ ዘመናቶች ወይም ደግሞ ብዙ ቀናቶች ኖሮብን በሕይወታችን ሊሆን ይችላል። ግን እነዚህ ነገሮች ሁሉ ቢመጡ ነገር ግን አንገታችንን አቅንተን አምላኬ አምላኬ ለምን ተውከኝ የአንተን ድጋፍ የሚፈልገው ይሄ ሰውነቴ አንተን ይጣራል ብለን እርሱን መጥራት ስላለብን እርሱንም ደግሞ ማሳሰብ እንዳለብን ሲያሳየን አምላኬ አምላኬ ለምን ተውከኝ? አለ። ምክንያቱም በዚህ በመስቀል ላይ ሳለ ያደረጋቸው የተናገራቸው ቃላቶች በራሱ ልዩ ልዩ የሆኑ አብነት የሆኑ ቃላቶች ናቸው። ለምሳሌ ያህል በዛው ላይ ሆኖ ሳለ እነዚህ የሚያደርጉትን አያውቁም ብሎ ይቅርታን ምሕረትን ሲጠይቅላቸው ነበር። የሚያደርጉትን አያውቁምና ይቅር በላቸው እያለ ሲናገር ነበረ። ይሄ መልካም የሆነ አብነት የሆነ ቃል በሃይማኖት ውስጥ ሳለን በእምነት እምነት ውስጥ ሳለን ብዙዎች በሱ ተነስተው ሊያጠቁን፣ ብዙዎች በሱ ተነስተው ሊወጉን፣ ብዙዎች በሱ ተነስተው ሊያሳድዱን ሊፈልጉ ይችሉ ይሆናል። ነገር ግን በዚህ ህማም ውስጥ ካላችሁ ልክ እኔ ደግሞ ችንካሩ በእጄ ላይ ሆኖ ችንካሩ በግሬ ላይ ሆኖ ችንካሩ ደግሞ በሆዴ ላይ ሆኖ ችንካሩ ደግሞ በደረቴ ላይ ሆኖ ሳለ የሚያደርጉትን አያውቁምና ይቅር በላቸው እንዳልኩ እናንተም ደግሞ ስለ እነሱ ይቅርታ ጠይቁ፣ ስለ እነሱ ደግሞ ይቅርታን ደግሞ አሳስቡላቸው እያለ እንዲህ አይነት ትምህርትን አስተምረዋል። ልክ ከዛም በኋላ ሊቀዲያቆናት ቅዱስ እስጢፋኖስም ደግሞ ይህንን ነገር ሁሉ አሳይቶናል። ስለዚህ እንዲህ አይነት የሆኑ አብነት የሚሆኑን ምሳሌ የሚሆኑን ቃላቶችን በዚህ በመስቀል ላይ ተናግሯል። ስለዚህ የመጀመሪያው ምሳሌነት ነው ሰው የሆነ ነገር ሲያጣ የሆነ ማዘን በህይወቱ ሲገጥመው የሆነ ደግሞ ክፋት ደግሞ በህይወቱ ላይ ሲሆንበት አማሮ ብቻ እንዲቀመጥ ወይም ደግሞ እርዳታን ያ ካሳደደው ሰው ልጅ እንዳይፈልግ ነገር ግን ከእግዚአብሔር አምላኬ አምላኬ ለምን ተውከኝ ብሎ እንዲጠይቅ ሲያሳስብ ነው። ምክንያቱም ካጠገባችን እያሳደዱን ካጠገባችን እያሯሯጡን ያሉ ሰዎች ነገፊታቸውን ሊያዞሩብን የሚችሉ ናቸው። ለዚህ ደግሞ ምሳሌ የሚሆኑን ጌታችን መድኃኒታችን ኢየሱስ ክርስቶስን ትላንትና ወደ ከተማቸው ሊገባ ሲል በደስታ የተቀበሉት ብዙዎች ነበሩ። አንዳንዶች አሁን ማረን፣ አሁን ደግሞ አቅና፣ አሁን ደግሞ ምህረትን፣ ይቅርታን አድርግልን ያሉት ብዙዎች ነበሩ። አንዳንዶች ደግሞ ለዓመታት ከተያዙበት ህመም ሲፈውሳቸው አመስግነውት እጁን ስመው የነበሩ ብዙዎች ነበሩ። አንዳንዶች ደግሞ ትላንት ንጉሥ ብለው ሲጠሩት፣ ዛሬ ደግሞ ንግሥና የማይገባህ እያሉ ሲያወሩ የነበሩ ነበሩ። እንዲሁ የቀደመ ምግባሩ የቀደመ ስብከቱ እጅግ ግሩም ነው፣ የጣፈቱ ቃላቶች ከዚህ አንደበት ይወጣሉ ብለው ሲመሰከሩለት የነበሩ ሰዎች ዛሬ ግን በዕለተ ዓርብ ላይ ቆሞ ብዙ ፍርድን አሳርፈውበት ብዙዎቹ ደግሞ እጆቻቸውን አንጽተው ፊቱን ገጸ መለከቱን ሊጸፉ ደግሞ ያነሱ በጠፊ ሊማቱ እጆቻቸውን ያዘጋጁ ብዙዎች ነበሩ። ብዙዎች ደግሞ ወሪቀ ምራቅን ያደረጉ ምራቅን ደግሞ የተፉበት ነበሩ። እነዚህ ነገሮች ሁሉ ከሰው ሊመጡ ሊመለሱ የሚችሉ ስቀለው ስቀለው ብለው እንደመሰከሩት ደግሞ ትላንት አክብረው ዛሬ ደግሞ ሕማምን ሲፈርዱ እንደነበሩት አይነት የሰው ልጅ ፍርድ ነው። ስለዚህ በእውነት በሕይወት ውስጥ እንዲህ አይነት ድካም ከደከመ እንዲህ አይነት ድካም ካለብህ ከዚህ ትናንትና አንስቶ ዛሬ ደግሞ ሊያወርድህ ለሚያስበው ሰው ይልቅ ከሱ የበለጠውን አምላክህን ጥራው። አምላኬ አምላኬ ለምን ተውከኝ በለው ብሎ ሲነግረንና ሲያሳየን ይህንን ቃል አስተምሮናል። ስለዚህ የመጀመሪያው ነገር አብነትና ምሳሌ ሊሆነን ነው። ሌላኛውና ሁለተኛው ነገር ልክ ቅዱስ ዳዊት በዚህ በመዝሙር 21 ላይ እንደተናገረው አምላኬ አምላኬ ለምን ተውከኝ እንዳለ እንግዲህ ልበ አምላክ ይህንን ይዋውቅ ስለነበር ቅድም ያለውን እግዚአብሔርን መጥራት ወደ እግዚአብሔር መመልከት የሚያስብ ልበ አምላክ ተብሎ የተጠራ ልዩ የሆነ ነቢይ የሆነው ቅዱስ ዳዊት ይህንን ያውቅ ስለነበር አምላኬ አምላኬ ለምን ተውከኝ ብሎ አንገትን ከፍ ማድረግን ያውቃል። ስለዚህ በትንቢት ትናንት የተናገረው ይህ ትንቢት ይፈጸም ዘንድ ጌታችን በማለ መስቀሉ ላይ ሳለ መስቀሉ ላይ ሳለ ይህንን ቃል ተናግሯል ማለት ነው። ስለዚህ በሁለተኛነት ይህንን ቃል መናገሩ የትንቢት ፍጻሜን ሊያሳይ ነው። ሁሉ ትንቢቶች ሲፈጸሙ ሁሉ ትንቢቶች ሲሆኑ በብዙ መልኩ ተመልክተናል። አንድም የቀረ በትንቢት ደረጃ የተቀመጠ ከቅዱስ መንፈስ ተነስተው የተነበዩት ከቅዱስ መንፈስ ተነስተው የተናገሩት ነቢያት ያወጡት እያንዳንዱ ትንቢቶች ተፈጽመዋል። ልክ እንደዚሁ ደግሞ ዳዊት የተናገረው ዳዊት ደግሞ የመሰከረው ይሄ ልዩ የሆነ ምስክርነት። አሁንም ተቀባይነት አግኝቶ ነበር ማለት ነው። ስለዚህ ልዩ ልዩ ነገሮች ሲተነበዩ ተመልክተናል። ለምሳሌ እነ ኢሳያስ በትንቢታቸው ላይ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች እንደተባለ ልክ እንደዚህ አይነቶቹ ትንቢቶች እንደተፈጸሙ ብዙ ትንቢቶች እንደተደረጉ አንዳንዶች ደግሞ በዚህ ትንቢት እንደተጨነቁ ልክ እንደ አረጋቢው እንደ ስምዖን ያሉ ሰዎች ተጨንቀውና ተጠበው እንዲህ አይነት ነገሮች እንዴት ሊሆኑ ይችላሉ ያሉትን እስኪመለከቱ ድረስ ትንቢት ሲፈጸም ተመልክተናል። አሁንም ደግሞ አሁንም ደግሞ ዳዊት በተናገረው መሰረት አሁንም ደግሞ ዳዊት ደግሞ እንደተነበየው ትንቢት ይሄ ትንቢት ይፈጸም ዘንድ አምላኬ አምላኬ ለምን ተውከኝ የሚለው ቃል በመስቀል ላይ በጥቅም ሲውል ወይም ደግሞ ጥቅም ላይ ሆሎ ሲነገር ተመልክተናል ማለት ነው። ከዚህም በመሻገርና ዋናውና ትልቁ የሆነው ይሄ ሁሉ ዓላማ የሆነው የሰው ልጅ ከገባበት ሕማም ሊፈውስበት የመጣውን ያንን ሰይጣን ያንን ደግሞ ዲያቢሎስ ሊያስረውና ሊቀጠቅጠው የሚወድ አምላክ ነውና፣ ለሶስተኛ ጊዜ ይህንን ቃል የተናገረበት ሶስተኛው ምክንያት ምንድነው ከተባለ አቅርቦተ ሰይጣን ነው። ሰይጣን ወደ እርሱ እንዲቀርብ እንግዲህ ራሱን እንደ ከፍተኛ ባለስልጣን ተመልክቶ ከሱም ደግሞ አልፎ እኔማ ከእግዚአብሔር እኩል ነኝ ብሎ እስከ ማሰብ የደረሰው ሰይጣን ትናንትና ከመልካሞቹ ፍጥረታቶች መካከል የተጠራው ትላንትና ከመልካሞቹ ፍጥረታት መካከል ተቀምጦ የነበረው ያ መልካም ተደርጎ የተሰየመው መልአክ ግን ደግሞ ራሱን እኩይ በሆነ መጥፎ በሆነ በባህሪ ጥሎ ሰይጣን የሚባለውን ክፉ የሆነውን ህማም የሆነውን ነገር ያመጣ በአምላክ እጅ መልካም ሆኖ ተፈጥሮ ግን ደግሞ መጥፎ የሆኑትን ነገሮች የወደደ የሆነ ሳለ ግን ደግሞ እኔ ከእግዚአብሔር እኩል ነኝ፣ እኔ ከአምላክ እኩል ነኝ ብሎ ስላሰበ እንዲሁ ደግሞ የሰው ልጅ ነፍስ ሊገዛ የሚችል የሰውን ልጅ ነፍስ ሊይዝ የሚችለው በተራ ነገር በተጻፈ ጽሁፍ ይመስለው ስለነበረ ሁለት እብኖችን ሁለት ድንጋዮችን አንስቶ አንዱን በሲኦል አንዱን ደግሞ በዮርዳኖስ ውስጥ አኑሮ ነበረ። እነዚህ ነገሮች የተጻፈባቸው እነዚህ የአዳም ዘር እነዚህ ደግሞ የአዳም ልጆች የኔ ናቸው፣ የኔ ግዞተኞች ናቸው፣ በኔ ስር ያሉ ናቸው የሚል ምስካሪነት ያለበት ጽሁፍ ነበረ። ነገር ግን እነዚህን ጽፎ ጥሎ ቢሆንም ጌታችን መድኃኒታችን ልዑል እግዚአብሔር ደግሞ ይህንን ነገር ማሸነፍ የሚያውቅ አምላክ ከዚህ ጉዞት ውስጥ ደግሞ የፈጠረውን ልጆችን ማውጣት የሚያውቅ አምላክ ብናጠፋም ብንበድልም ግን ደግሞ መልሶ የሚመለከተን አምላክ ስለሆነ ለአዳም በተገባለት ቃል ኪዳን መሰረት ለአዳም በተሰጠው ልዩ ቃል መሰረት እርሱን ፍጻሜ ሊያደርግለት አቅርቦት ሰይጣን ሊያደርግበት ይህንን ነገር ተናግሯል ታዲያ ምን አይነት አቅርቦት እንዴት ደግሞ ና ካለው ሊያመጣው የሚችል ነው ና ደግሞ ካለው ከፊቱ ሊያስቆመው የሚችል ነው ግን ደግሞ ከግርማው ወይም ደግሞ ከቅድስናው አንፃር ከፊቱ ላይቆም ይችላል ግን እሱ ካዘዘው ሊያደርግ የሚችል ነው። ይሄን ለምን አደረገው ሊባል ይችላል። ግን ከዚህ ቀደም ሰይጣን የለመደው ልማድ ነበረ። ይህም ልማዱ ምንድን ነው? በመስቀል ላይ የሚሰቀሉት ወንበዴዎች ናቸው። ምድር ላይ ያሉ ሰዎች ራሱ የፈረዱባቸው ሌቦች፣ ቀማኞች፣ በኃጢአት በዝሙት የሚወድቁ ከተማው በአንድነት በአንድ ድምጽ የፈረደባቸው ፍርደኞች ናቸው በመስቀል ላይ የሚሆኑት። ስለዚህ ይሄማ ነፍስ የኔ ነው እኔ ነኝ በኃጢአት ውስጥ ሳኖራቸው የነበረው እኔ ነኝ በክፋት ውስጥ ሳደርጋቸው የነበረው ስለዚህ ይሄንን ነፍስ ደግሞ ባለቤቷ እኔ ነኝ ብሎ ሊወስድ መምጣትን ያውቅ ነበር ስለዚህ መስቀል ላይ የተሰቀለው በመስቀል ላይ የሚውለው ወንበዴ ነው ብሎ ሲያስብ ስለነበር አሁንም ራሱን እንደ ታላቅ የሚመለከተው አሁንም የማያርፈው ደግሞ ሰይጣን እንዲሁ ክብር ይግባውና የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ነፍስ መውሰድ መንጠቅ ይፈልግ ነበረ። ስለዚህ ወደዚህ መጠጋትን ግን ሲያስብ እጅግ ልዩ ልዩ የሆኑ ተአምራትን ሲፈጸሙ ይመለከት ነበር። ልዩ የሆኑ ሰባት ተአምራትንም ያይ ነበር። ከሰማይ ከፍ ብሎ ቢመለከት ፀሐይ ብርሃኗን ስትሸሽግ፣ ጨረቃ ስትቀላ፣ ከዋክብት ሲረግፉ ይመለከት ነበር። ምድርን ሲመለከት መቃብር እየተከፈተ ሙታን ሲነሱ፣ የቤተ መቅደስ መጋረጃ ለሁለት ሲሰነጠቅ ይህን ሁሉ ያይ ነበር። ስለዚህ አሁን ፈራታባ ማለት ጀመረ። ይሄ እኮ አምላክ፣ ይሄ ደግሞ ገዢ የሚመስል ባህሪዎች አሉት በደግሞ በሥጋ ወራት ውስጥ ሳሉ በእንቅስቃሴው ጊዜዎች ሁሉ ራሱን እንደ ጠቢብ የሚመለከት ጥበብን ደግሞ የሚናገሩ ያሉ አንደበቶችን የተሸከመ ሰው ነው። ስለዚህ እያለ ፈራ ተባ እያለ ነበረ። መድፈር ከብዶታል። በምድር ተመልክቷል፣ የተራቡትን ሲያጠግብ ተመልክቷል፣ በመልካም ምግባሮች ላይ ሲዞር ተመልክቷል፣ ህመምተኞችን ሲፈውስ ልክ በዚህ በማቴዎስ ወንጌል ምዕራፍ ስምንት ላይ በአጋንንት ተይዘው የነበሩ ሰዎችን አውጥቶ ደግሞ አጋንንቱን አውጥቶ ሰዎቹን ነፃ ሲያደርግ ደግሞ ተመልክቷል። ይህንን ሁሉ ሲያይ የነበረ ሰይጣን ስለነበረ ይህንን ነገር ሁሉ ሲያይ የነበረ ስለነበረ ይህ ነገር እንዴት ሊሆን ቻለ? ይህንን ህማም የሚያበዛብኝ ይሄንን ደግሞ ስቃይ የሚጨምርብኝ አምላክ ነው ወይስ ደግሞ ነፍሱን ልወስድበት የምችለው ተራ ወንበዴ ነው ብሎ ያስብ ነበር። ትላንት በፍርድ አደባባይ በርባንን ሲያስፈቱ ወንበዴን በወንበዴ ተክተዋል ብሎ እያሰበም ነበር። ስለዚህ እንደዚህ አይነት ከባድ የሆኑ ቃላቶችን ሲያወጡ ስለተመለከተ ንጉሡ በአንድነት የፈረደበት፣ ህዝቡ በአደባባይ ቆሞ የጮኸበት፣ ይሄማ ወንበዴ ነው፣ ይሄማ ከሌሎቹ ይበልጥ ህዝቡን የበደለ ነው ብለው አስበው ነበር። ግን ይህ ንጹህ የሆነ አምላክ ነው። ነገር ግን በመስቀል ላይ የዋለው ንጹህ የሆነው ኢየሱስ ክርስቶስ ነው። ጲላጦስ መንፈሱ የተረበሸበት ቃላት ወጥተው ሳይሆን ወይም ደግሞ ቃላት ተነግረው ወይ ጦረኞች መጥተው የኢየሱስ ክርስቶስ ልዩ የሆኑ ወታደሮች ተቀምጠው ሳይሆን ጌታችን ግን በዝምታ መንፈሱን ርብሽ ያደረገበት ጲላጦስ፣ የተሸበረበት የተጨነቀበት ይሄ ኢየሱስ ክርስቶስ በመስቀል ላይ እንደዋለ ሰይጣን ማስተዋል አቅቶት ነበር። ስለዚህ እርሱን ለመሳብ አቅርቦቱን ሊያደርግበት አምላኬ አምላኬ ለምን ተውከኝ? አለ። አሁን ጥያቄ ተመለሰ፣ አለ ሰይጣን። አሁን የጠየኩት ነገር ሁሉ መልስ አገኘ። እርሱማ አምላክ ቢሆን ኖሮ እርዳታን አይፈልግም ነበር። እርሱማ ጌታ ቢሆን ኖሮ መከራን ሲቀበል፣ መከራን ሲሰጠው፣ መከራ ሲያድርበት ይሁን ብሎ አይቀበልም ነበር። አሁን ደግሞ ጥያቄን መልሰው አምላኬ አምላኬ ለምን ተውከኝ የሚለውን ቃል ተናገረ ብሎ እርሱን ሊይዝ ወደ እርሱ ሲጠጋ በነፋሳት አስሮ በእሳት ደግሞ እየተቀጣ ይህ ሰይጣን እንደወደቀ፣ በሲኦል ያሉ ነፍሳቶች ደግሞ መለቀቅን ያገኙበት ከሲኦል የወጡበት ልክ ሁሌ በቅዳሴ ሰዓት እንደሚባለው ተንስኡ ለጸሎት የሚባለው ጸሎት እና እንዲሁ ደግሞ ሰላም ለኩልክሙ ብለው ካህኑ የሚያሳስቡት የሰላምታ ድምፅ በዚህ ጊዜ እንደተመሰረተ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እነርሱ እየሄደ እንደሆነ አዳም በሚረዳበት ሰዓት በዚያ ያሉትን ነፍሳት ተንስኡ ለጸሎት ለጸሎት ተነሱ ባለበት ሰዓት እንዲሁ ጌታችን በእነርሱ ቦታ ላይ ደግሞ ተገኝቶ ሰላም ለኩል ክሙ ሰላም ለሁላችሁ ይሁን። ይህንን ሰላም ተጠምታችሁ ነበረ፣ ይህንን ደግሞ ጥሩነት አታችሁት ነበረ። ግን አሁን ሰላም ለሁላችሁ ይሁን። ትላንትና እንደ ገዢ ሲያስብ የነበረው ሰይጣን ትላንትና እንደ ገዢ ። ራሱን ሲሰቅል የነበረው ደግሞ ዲያብሎስ አሁን መታሰሩን አግኝቷል። ሰላም ለሁላችሁ ይሁን አለ። ትናንት የሰላም አምላክ ስለነበረ በሆሳና መካከል ሰላምን ሊሰብክ እንደ ሰላም ንጉሥ ገብቶ ነበረ። ትናንት የሰላም ሰባኪ ስለነበረ ልክ እንደ ሰላማዊ ሰው ሰላም ሆኖ በዛ ምንድር ተገኝቶ ነበረ። ለዚህም ደግሞ ሰላም ላለው አምላክ ለዚህም ደግሞ ሰላም ላለው ንጉሥ ከህፃናቱ እስከ አይሩጉ ሁሉም በአንድነት ተሰልፈው ይህንን አምላክ ሲያመሰግኑት ተመልክተን ነበር። እጅግ የሚያስገርመው ደግሞ ገና ከእናቶቻቸው ጡት ጡትን የሚጠቡ እንዲሁ ደግሞ ከእናቶቻቸው ወተትን የሚፈልጉ ከእናቶቻቸው ደግሞ የላመውን እጅግም ደግሞ የተፈጨውን ምግብ መመገብ የሚፈልጉ ሕፃናት ሳይቀሩ ይህን ምስጢር ከፍ አድርገው አንተ የሰላም ንጉስ ነህ፣ አንተ የሰላም ጌታ ነህ ብለው መስክረውለት ነበር። ስለዚህ አሁን ይሄ ልዩ የሆነ ንጉስ ይህንን ሰላሙን ይዞ ሁለተኛው ድንጋይ ወደ ተጣለበት ሁለተኛው ደግሞ የግዞት ቦታ ወደ ተደረገበት ቦታ ሄዶ ይህንን ሁሉ ነገሮች እንዳነሳ ነፍሳት ነፃ እንደወጡ ሰይጣን ራሱ በዚህ በረከሰ አፉ ለአምላካችን የመሰከረበትን ነገር የምንመለከትበት ጊዜ ነው። ስለዚህ አቅርቦ ሰይጣን ሊያደርግበት አምላኬ አምላኬ ለምን ተውከኛል ጌታ ሆይ ለምን ተውከኛል እንደዚህ አይነቱን ቃላቶች ሲናገር፣ ይሄማ ሰው ነው፣ ይሄማ አምላክ አይደለም ብሎ ወደ እርሱ ተጠግቶ ነበር። ስለዚህ ለነዚህ ሶስት ትላልቅ ቃላቶች ስለነዚህ ሶስት ታላላቅ ነገሮች ጌታችን በዚህ በማቴዎስ ወንጌል ምዕራፍ ሀያ ሰባት ላይ እንደምንመለከተው ለምን ተውከኝ የሚለውን ቃል ተመልክቶ ነበረ፣ እንዲሁም ደግሞ ተናግሮ ነበር። አንደኛው ምሳሌ ሆኖን እኛ ዘወትር አምላካችንን እንድንጠራው፣ ሁለተኛ ደግሞ የትንቢትን ፍጻሜ በመጽሐፍት ላይ እንደምንመለከተው አንዲት ትንቢት ደግሞ ከቅዱሱ መንፈስ ከመንፈስ ቅዱስ ሆና የወደቀች እንደሌለችም ሲያሳየን ትንቢቱን ሊፈጽም እንዲሁ ደግሞ ይህንን አቅርቦተ ሰይጣን ሊያደርግ በዚሁ መልኩ በመስቀል ላይ ሳለ ይህንን ታላቅ ነገር አሳይቶናል። ስለዚህ እንደዚህ አይነት የሆኑ ትልዩ ልዩ ነገሮችን ያስተማረበት ነው እንጂ አንዳንዶች እንደሚተረጉሙት የሆነ ትርጓሚ አይደለም። አንዳንዶች የሚተረጉሙት ትርጓሚ ማለት እዛ ቦታ ላይ ተጨንቆ ይህንን ነፍስ ልውሰድ አልውሰድ ሲል የነበረውን ሰይጣንን የመምሰል አይነት ያሉ ትርጓሚዎች ናቸው። ምክንያቱም እዛ ቦታ ላይ ቆመ ይህን ነፍስ መውሰድ እችላለ ወይስ አልችልም እያለ እየተሸበረ እየተጨነቀ ነበረ እንዲሁ እራሱን እያሳሰበ ነበረ። አሁንም ብዙዎች ይህንን መልእክት በመጥፎ የሚተረጉሙት ከርሱ ግብር የተለዩ አይደለም። ስለዚህ መጽሐፍ ቅዱስን አንድ ሰው ከፍቶ አምላኬ አምላኬ ለምን ተውከኝ የሚለው ቃል ይሄ አምላክ አለመሆኑን የሚያሳይ ነው የሚል ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛች በዕለተ አርብ ላይ በመስቀል ላይ ሳለ ሰይጣንን አቅርቦ በነፋሳት አስሮ በእሳት ዛንጀር ደግሞ ሊጥለው በወደደበት ሰዓት ይህን ቃል ሲናገር ሲሳስብና ሲጨንቅ የነበረውን ያንን ሰይጣን ያንን ዲያብሎስ እየመሰሉ ስለሆነ ከሚያውቅ ወይም ደግሞ ቤተክርስቲያን ከምትተረጉምበት ቦታ ላይ በመገኘት ይሄ ቃል ምንድን ነው ማለት ይቀናል፣ ወይም ደግሞ ይህንን ማለት ይገባል። አለበለዚያ ይህንን ቃል በመጥፎ እየተረጎሙ የነበሩት ልክ ራሱን ሰይጣን እንደሆነው እየታሰረ እየወደቀ እንደተቀጣ የሚቀጡ ይሆናል ማለት ነው። ስለዚህ ይሄ ግልጽ ሆኖ የተቀመጠልን። ስለዚህ በቤተክርስቲያናችን በእለተ አርብ ልዩ ልዩ የሆኑ ባህሪያቶች ልዩ ልዩ የሆኑ ነገሮች የተደረጉበት ቀን ነው። በዚህ ቀን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማምን ያበዛውን የሰውን ልጆችን ደግሞ እጅግ ያስጨነቀውን እነ ኢሳይያስ በጣም በመጨነቅ በማዘን ጽድቃችን እንደመርገም ጨርቅ ተቆጠረብን ብለው የመሰከሩት ቃላቶች ሁሉ መልስ እንዲያገኙ የሆነበት ብዙዎች ይህንን ቀን ሊያዩ ወደዋል፣ ግን ደግሞ አላዩም። ይህንን ቀን ደግሞ ሊመለከቱ ፈልገዋል፣ ግን ደግሞ ይህንን ቀን ሊያዩ አልቻሉም። ይህንን ቀን ሊሰሙ ወደዋል፣ ግን ደግሞ በመስማት ቆይተዋል። ማየቱን ደግሞ ያልተፈቀደላቸው ብዙ ነበሩ። አሁን ግን ይህንን የሚያዩ አይኖች፣ ይህንን የሚሰሙ ጆሮዎች ደግሞ የሚደሰቱበትን ታላቅ የትንሳኤ በዓል መሻገሪያ የሚሆንበት የሰው ልጅም ከሞተበት መሞት የተነሳበት ዘመን የተካሄደበት ልዩ ነገሮች በዚህ በዕለት ዓርብ ላይ ሆነዋል። እንግዲህ የግዞቱ ደብዳቤ ተቀይሮ በዮርዳኖስ ባህር የነበረው በጥምቀት ቀልጡ በሲኦል የነበረው ደግሞ እንዲሁ የነፍሳት መለቀቅ ተደርጎ ጌታችን መድኃኒታችን ልዑል እግዚአብሔር ተራ በሆኑ ቀለማቶች የሚገዛ ተራ በሆኑ ነገሮች እኛን የሚወደን ተራ በሆኑ ነገሮች የእሱን አገዛዝ የሚገልጽ አምላክ ሳይሆን ልዩ በሆነው ደሙ የሚገዛን መሆኑን በዚህ በዕለት ዓርብ ላይ አሳይቶናል። በዚህ በዕለት ዓርብ ላይ ደግሞ አስመልክቶናል። ስለዚህ ሰይጣን ዲያብሎስ እንደሚቀጣ ያውቀው ነበር። ያኔ በማቴዎስ ወንጌል ምዕራፍ ስምንት ላይ ተሻግሮ በሚመጣበት ሰዓት ላይ እነዛ በአጋንንት የተያዙ ሰዎች ሲሉት የነበሩት አጋንንቱ ሲናገሩ የነበረው ኢየሱስ የእግዚአብሔር ልጅ ሆይ ወደ እኛ እኮ የምትመጣበት ጊዜው አይደለም። ምክንያቱም ይህ ጊዜው ብለው የጠቀሱት ነገር ስለ ሁለት ነገር ስለሆነ ነው። አንደኛው በዕለት ዓርብ ነው። ሁለተኛው ደግሞ በምጽአት ቀን ላይ ነው። በዕለት ዓርብ ሕማምና መከራን የሚያደርስባቸውን ያንን ልዩ የሆነውን ሕማም ራሱ እንደሚቀበል ያውቁት ነበረ። እንዲሁ ደግሞ በመጽሐፉ ላይ ደግሞ ምንም አይነት መመለስ የሌለበት ተመልሰው የሚያቀኑት የሚያስተካክሉት ነገር በሌለበት ቀጥታ ጥርስ ማፋጨትና እሳት ወዳለበት እንደሚወድቁ ስለሚያውቁ ገና ያ ቀን ሳይደርስ አሁን ደግሞ እዚህ የአይሁድ መንደር ብለን ባሰብ ነው፣ ይህ ደግሞ የአሕዛብ መንደር ብለን ባሰብ ነው፣ ደግሞ መንደር ላይ መጥተህ ታሰቃየናለህ ብለው ክርስቶስን ጠይቀውት ነበር። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እነርሱ ሲመጣ ይህንን መፍራት ያሳዩበትን ጊዜ ሁሉ የተፈጸመበት አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ በህማም የቆየውን ስጋ በህማም ደግሞ የነበረውን ነገር አንጽቶ የታየበት ነው። ይህንን ታላቅ የሆነውን ምስጢር እንደውም ሊቃውንት እና ጠቢባን በብዙ መልኩ ይመሰክሩታል። ይህንን ምስጢር በብዙ መልኩ ይተረጉሙታል። በብዙ ምስጢርም ደግሞ ይናገሩታል። እንዲሁም ደግሞ ይህንን ምስጢር መረዳት ለሚፈልግ ይህንን ምስጢር ደግሞ ማወቅ ለሚፈልግ ደግሞ ብለው ጠቢባን ከሚያነሱት ምሳሌ ውስጥ አንዱ ከራዲዮን የምትባልን አንዲት ወፍ ነው። ይቺ አዋፍ ዘር በብዛት በቤተ መንግሥት አካባቢ ውስጥ ልትኖር ትችላለች። እንዲሁ ደግሞ ልዩ በሆነ መልኩ ደግሞ በጠቢባን እውቅና የነበራት አዋፍ ናት። ይቺ አዋፍ የምታደርጋቸው ነገሮች ጌታችን መድኃኒታችን ኢየሱስ ክርስቶስ የፈጸመውን ነገር ለማስተማር ለመመስቀር ጥሩ ምሳሌ የምትሆን ስለሆነች ነው። በባህሪዋ ከላይ ስትታይ ልዩ የሆነ ነጭ የሆነ ጻዳ የሆነ ልባስ ወይም ደግሞ ሽፋን ወይም ደግሞ ልዩ የሆነ ላባ ያላት የአዋፍ ዘር ናት። እንግዲህ ይህቺ አዋፍ እጅግ በጣም ልዩ የሆነ ጠቢባን የሚያደርጉትን ነገር ታደርግ ነበር። ይሄ ምንድን ነው? አንድ ሰው ከታመመ ይህቺን አዋፍ ያመጡትና በዛ በታመመ ሰው ፊት ለፊት ያቆሟታል። ስለዚህ ያንን ሰው ትመለከተውና የሚሞት ከሆነ ፊቷን ታዞራለች። የማይሞት ከሆነ ግን ወደ አፉ ጠጋ ብላ እስንፋስን ትወስዳለች፤ ህመሙን በአፏ ትስባለች። ከዛም በኋላ ቀጥታ የምታደርገው ነገር ያንን በወሰደችባቸው ደቂቃዎች ያ ያማሩ ላባው ያ ያማረው ደግሞ ፀዳ የመሰለው ሰውነቷ እየረገፈ ይመጣል። ቀጥታ ትወጣና ለሶስት ሰዓት ያህል ፀሐይ ላይ ትሞቃለች። ፀሐዩ ሲበረታባት ደግሞ ወደ ባህር ዳር ወደ ታች ትወርድና ደግሞ ሶስት ማዕልትን ሶስት ደግሞ ሌሊትን ታሳልፋለች። ከዛ በኋላ ስትመለስ ግን የቀደመውን ፀዳ የመሰለውን ሰውነቷን መልሳ የቀደመውን ጥንካሬዋ ላይ ሆና ትመልሳለች። ጌታችን መድኃኒታችን ኢየሱስ ክርስቶስም ልክ እንደዚች ወፍ ህመም የበዛበትን አዳምን ተመልክቶት ህመሙን ደግሞ ሊያድንለት ህመሙን ደግሞ ሊፈውስለት ወደ እርሱ ተጠግቶ የእርሱን ህማም ወስዶ በምድር ላይ ሲያሰቃዩት በምድር ላይ ከፍ ዝቅ ሲያደርጉት በዝምታ ተመልክቶ ደግሞ ለሶስት ሰዓታት ያህል በመስቀል ላይ ውሎ እንዲሁ ደግሞ ሶስት መዓልትን ሶስት ሌሊትን ደግሞ በከርሰ መቃብር ውስጥ አሳልፎ በኋላም ደግሞ እንደቀደመ ብርሃኑ እንደቀደመ ደግሞ ይሄንን ሙስና መቃብር አሸንፎ ድል አድርጎ ወጥቶ እንደቀደመ በብርሃን የታየበት በብርሃን ከፍ ብሎ ደግሞ ያሳየበትን ነገር እንመለከታለን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ልክ እንደዚህ ይች ከራዲዮን እንደምትባል አዋፍ የሆነውን ልዩ ምስጢርን የፈጸመበትንም ጊዜ የምናስብበት ሳምንት ነው ማለት ነው። ለአዳም እጅግ በጣም ልዩ የሆነ መፈታት የሆነበት በኋላም ደግሞ ለአዳም ልጆች ልዩ ብርሃን የወጣበት የቀደሙት የተጨነቁበት ስለቀጣዩ ትውልድ የጸለዩበት ዘመን ፍጻሜውን ያገኘበት ጊዜ ቢባል ይህ ጊዜ ነው። ስለዚህ ይህንን ቤተክርስቲያን በሰፊው የምታስተምርበት በሰፊው የምትሰብክበት ጊዜ ነው ማለት ነው። ስለዚህ ይህንን ሳምንት ጌታችን መድኃኒታችን ልዑል እግዚአብሔር የሚያስተምረንን የሚወደው ልጁ ሊያደርገው የሚገባውን የልጅነት ባህሪን እየፈጸምን ያንን ስለ ፍቅር ዝቅ ብሎ የመጣውን ኢየሱስ ክርስቶስን የደረሰበትን ሕማም የምናስታውስበት ዘመንና ጊዜ ነውና በእውነት ከዚህ ልናስብ ከዚህ ደግሞ ልንቀርብ እንዲሁ ደግሞ ቤተክርስቲያን ባስቀመጠችልን ስርዓት መሰረት ደግሞ እየቀረብን አምላካችንን መድኃኒታችንን ኢየሱስ ክርስቶስን ህማምህ ስለኛ ድህነት ሆኗል ብለን ልንጠጋ ይገባል። በእውነት በእነዚህ ቀናቶች ላይ በእነዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስን ህማምን በሚመለከቱበት ይህንንም ደግሞ ቤተክርስቲያን በምትሰብክበት ጊዜ ላይ ከዚህ ቦታ መነቀል በኃጢአት በክፋት፣ በተለያዩ ነገሮች ይህንን ዘመን ይህንን ሳምንት ማሳለፍ በራሱ እጅግ በጣም የሚያሳዝን የምንወዳትን እመቤታችንን ቅድስት ድንግል ማርያምን ራሱ የሚያሳዝን ጊዜ ነው። እመቤታችንን በዚህ በግብረ ህማማት መጽሐፍት ላይ ስንመለከት እመቤታችን ቅድስት ድንግል ማርያም ይሄ ህማም ሁሉ በሚሆንበት ሰዓት ዙሪያዋን ቃኝታ ነበረ። ዙሪያዋን በምቃኝበት ሰዓት ግን ከዮሐንስ በቀር ትላንትና አብረውት ማዕድን ሲቆልሶ የነበሩ ትላንትና አብረውት የነበሩትን ልትመለከት አልቻለችም ነበር። ስለዚህ እጅግ በጣም ልቧ እንዳዘነ በዚህ በግብረ ህማማት ላይ በሚነበበው ምንባብ ላይ በጣም በሰፊው ያስመለክተናል። ስለዚህ እመቤታችን ቅዱስ ድንግል ማርያም ራሱ ስለ ልጇ ህመም የልጇን ነገር የማይመለከተውን ኦርቶዶክሳዊ ታዝንበታለች። ቅዱሳኑ ያዝናሉ፣ ጻድቃኑ ያዝናሉ። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን መፈታት የሆነለትን ወይም ደግሞ ይህንን ደግሞ መንጻት የሆነለት ሰው እንዴት መንጻቱን አያከብርም፣ እንዴትስ ደግሞ በኃጢአት ያሳልፋል ብሎ የሚያዝንብን ስለሚሆን በአግባቡ ልናሳልፈው ይገባል። አምላከ ቅዱሳን ከቤታችን ገብቶ የተጨነቅንበትን ነገር ሁሉ እንዲፈታለን፣ አምላኬ አምላኬ ለምን ተውከኝ ስንለው ደግሞ ወደ ልጆቹ እንዲመለከት የእርሱ መልካም ፈቃድ ይሁን። ምናልባት ይህ አይነት ጥያቄ የተነሳባችሁ ሰዎች በዚህ ላይ ጥሩ ምላሽ እንዳገኛችሁ ተስፋ አድርጋለሁ። በሚቀጥለውም ደግሞ ክፍሎች እንዲሁም የሚነሱብንን ጥያቄዎች እየመለስን የምንሄድ ይሆናል። አምላከ ቅዱሳን ከሁላችን ጋር ይሁን። በስብሃት ለእግዚአብሔር